በረከት ደህና ነሽ? ምን ለውጥ አለ? ምንድን ነው ለውጡ ጌታ ሺህ አምጪ፣ ሩጭ ወደ ላይ ወደ ላይ በደንብ አለ። እንደ አክሞች ነው እንደዚህ ያሰሩት። ስንት ብር ከፍለሽ ነው ያልተታከምሽ ትንሽ ነው ጌታ ይባረክ አሁን ደህና ነሽ ጌታ አረዳሽ ሁለተኛ ለምስክርነት ላይ ጌታ ይባረክሽ ደህና ነሽ ከየት ነው የመጣሽ እንዴት መጣሽ እግሬን ዝም ብሎ እንደዚህ እንደዚህ አልነበርሽም በፊት? መቼ ጀመረ? ከነሱ ሮሁለታል የትኛው ገር ነው ታምኛለሽ? በዚህ በኩል አንተ፣ በኢየሱስ ስም እና ስልጣን አጥንት ስማ፣ ወደ ቦታ ተመለስ! በኢየሱስ ስም ወደ ቦታ ተመለስ! በኢየሱስ ስም ወደ ቦታ ተመለስ! ሽታ አሞሽ ነው የሚያምሽ? በደምብ ያሙሻል። እንደት ወይ ጫማ ፈታ ብለሽ ተራመጂ። በረከት ደህና ነሽ? ምን ለውጥ አለ? ምንድን ነው ለውጡ? ጌታ ይባረእኔ መትችጌታ ይባረ ኢየሱስ ፈዋሽ ነው። በጌታ በኢየሱስ ደም ለአንድና ለመጨረሻ